አሰላሙ ዓለይኩም ወራህመቱ ላሂ ወበረካቱ። ውድና የተከበራችሁ የቻናል የተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላሂ ረብል አለሚን። ዛሬ እንግዲህ በኢትዮጵያ ኩሽና እርጥብ አሰራር ነው የማሳያችሁ ማለት ነው። እንደዚህ ለየት ያለ ሳንድዊች ኢትዮጵያ ውስጥ በጣም ተወዳጅ የሆነው በተለይ አሁን ላይ በጣም እየተወደደ ያለ እርጥብ ነውና ትወዱታላችሁ። በተለይ ከአረብ ሀገር ስትመለሱ ብዙ ጊዜ እንግዲህ ሰርታችሁ እንደምትበሉት ለእናንተ ተወዳጅ ምግብ እንደሚሆን አልጠራጠርም። በአቦካዶን የሰራሁት በእኔ ቤት። የሁሉም አሰራር ይለያያል። እንግዲህ የእኔን አሰራር ነው የማሳያችሁ። በመጀመሪያ ድንች እንደዚህ እንደ ችብስ ከታትፌ፣ ያው በእጅ አይደለም እኔ በመክተፊያው፣ በእንትኑ በመፈቅፈቂያው ነው እንትን ያልኩት እንደዚህ ሳሳ ቢል በጣም አሪፍ ነው። ስትጠብሱት ይመቻል። እንደዚህ አድርጌ እንግዲህ ትንሽ አንድ ጊዜ አገንፍየዋለሁኝ በመውቀ ውሃ፣ ያው ሳይበስል እንዳይቀር ለማለት ነው እንደዚህ የሚደረገው። ከዛ ዘይት ውስጥ በደንብ ከተንጠፈጠፈ በኋላ ከነ ውሃው ዘይት ውስጥ እንዳይገባባችሁ፣ ጣብ ካለ አደጋ ስለሆነ ከዛን ዘይት ጋር አድርጌው እንደዚህ ትንሽ እጠብሰዋለሁኝ። እዚህም ጋር እንደዚህ ይቀላልናል ብላችሁ በጣም እንደ ቺፕስ እንዳይሆንባችሁ የተወሰነ ከአገላበጣችሁት ከበሰለ፣ እናም ትንሽ ደረቅ ካለ በጣም አሪፍ ነው ለሳንዱቹ የሚሆነው። እዚህ ጋር ደግሞ ሽንኩርት በረጃጅሙ ከትፌ ዘይት አድርጌ እየጠበስኩት ነው ማለት ነው። በነገራችን ላይ ሽንኩርቱን እንደዚህ በረዛዝሙ ብትከትፉት በጣም አሪፍ ነው ለሳንዱች ስለሆነ ረዘም ረዘም ሲል ደስ ይላል። እንደዚህ አድርጌ ጥብስ አድርጋለሁኝ። ከዛም በኋላ ቲማቲም እኔ ፈቅፍቄ ነው የጨመርኩበት። እዚህ ጋር ከታትፋችሁም በረዛዝሙ መጨመር ትችላላችሁ። ያው የኔን ቤት አሰራር ነው ት ለልጆች የሚሰራው እንደዚህ አድርጌ ነው። በጣም ነው የሚጥብ ነው ሚጣፍጠው። እንደምትወዱትም አልጠራጠርም። እንሻአላ እና እንደዚህ አድርጌ ጠብሰዋለሁኝ፣ ቲማቲሙንም ሽንኩርቱንም በደንብ ታቁራሉታላችሁ። ጣዕሙ ይወጣል። በጣም ነው ሽታው ራሱ ሽታው ራሱ በጣም ነው የሚጣፍጠው፣ አይደለም ስትበሉት ጣዕሙ ማለት ነው። ከዛ እዚህ ጋር የምጨምረው ምንድን ነው ትንሽ ከደን አድርጋችሁ ከበሰለ በኋላ ማለት ነው፣ ነጭ ሽንኩርትና ዝንጅብል አሁንም ፈቅፍቄ ያዘጋጀውት ነው እሱን ጨምርበታለሁኝ። አሁንም እጠብሰዋለሁኝ። ነጭ ሽንኩርቱና ዝንጅብሉን ከጨመርኩኝ በኋላ ይሄም የተለየ ጣዕም ያመጣል። በጣም አሪፍ ነው የሚሆነው። አሪፍ ጣዕም ይሰጠዋል። በዚህ ይሄን አስገብታችሁ ደግሞ ጥብስ ታደርጉታላችሁ። ያ ሁሉም ነገር በነገራችን ላይ በደንብ የተቆላላ ነገር ነው የሚጣፍጠው ከምግብ ላይ እና እንደዚህ አድርጋችሁ ይህንን ማቆራረጥታችሁ ትጠብስታላችሁ። ከዛም ቅመማ ቅመም ያላችሁን ታስገባላችሁ። የመከለሻ ቅመማ አለኝ። የለውጥ መከለሻ የሚጨመር ማለት ነው። ቤት ያዘጋጀ ነው። እሱን ጨምራለሁ። ከዛ የራሴ ቅመማ አለ ደግሞ ለየት ያለ ምግብ ምሰራበት እሱን ጨምርበታለሁ እርድ ምናምን ስላለበት ለው የውጭ ቅመም ነገር እንደዚህ ፈጭቼ የተለያዩ ቅመሞችን ፈጭቼ ስላስቀመጥኩኝ ከነዛ አረግበታለሁ ማለት ነው። ከዛም በርበሬ ነው የሚጨምረው። በርበሬን ጨምሬ በደንብ አማስዬ ጥብስ አድርገዋለሁኝ። ከዛም ማጂ ጨምራለሁኝ፣ ጨው ጨምራለሁኝ። በስከ መጨረሻ እንግዲህ ያው ቪዲዮውን እንደምታውቁት ለእናንተ አጠራጠር አድርጌ ነው ማቀርብላችሁ እንደዚህ እያደረጋችሁ በደንብ ካቁላላችሁት በኋላ ጥብስ ይላል። በጣም ነው ሽታው ራሱ፣ ጣዕሙ ደስ ነው የሚለው። እና ብሉኝ ብሉኝ ነው የሚላችሁ ገና ሳትጨርሱ ማለት ነው። ውዶቼ እና ልጆቼ በጣም ይወዱታል እና እስከ ሰርቼ እስከምጨርስ ድረስ ራሱ እየተካለቡ ነበረ እና እናንተም ሰርታችሁ እስከምትጨርሱ ድረስ ያጓጓቸዋል በጣም ነው የሚጣፍጠው። ከዚህ በኋላ ደግሞ የጠበስነውን ድንች እናስገባበታለን። በነገራችን ላይ እንደምታዩት ድንቹ ያው ደረቅ ብሏል በዘይቱ ማለት ነው። ይሄ በጣም አሪፍ ነው፣ አሪፍ ጣም ይሰጠዋል፣ ደስ ይላል ስትበሉት። ያው ድጃጅ ነው አረብ ሀገር የምናደርገው ልክ እንደዛ ይመስለናል። እና እንደዚህ አድርገን እናቀላቅለዋለን ሁሉንም። ከዛም በኋላ ለሳንዱቹ የማዘጋጀው ሌላው ነገር ምንድን ነው? አቮካዶ ነው። አቮካዶውን እንደዚህ እንትንብየዋለሁ፣ ቀጭቸዋለሁ፣ በሹካ ማለት ነው። እንደዚህ ካደቀቁት በኋላ ከዛ ነጭ ሽንኩርት፣ ቲማቲም፣ ማነው ነጭ ሽንኩርት፣ ቀይ ሽንኩርት እና ቃሪያ ቃሪያ ያው እዛ እንትኑ ላይ ድንሹ ጋር አላስገባሁም። ለምን እዚህ ጋር ስላደረግኩኝ ለልጆቼ ብዙም ምን የሚያቃጥል ነገር አይፈልጉም። ለዛ ነው ከአቮካዶ ጋር ይህን አስገባለሁ። ከዛ ሎሚ ጨምርበታለሁኝ። ከዛ ትንሽ ይ ጨው አድርግበታለሁኝ። ን ይህንን አቮካዶን በደንብ አቀላቅለዋለሁ ማለት ነው። አቮካዶ የራሱ የሆነ ጣዕም አለው። በተለይ ዳቦ ላይ ስትቀቡት ማለት ነው ከቸብ በነገራችን ላይ ከቸብ ካላችሁ መጠቀም ትችላላችሁ። ግን እዚህ የኢትዮጵያው ከቸብ ብዙም እንትና አይለኝም ደስ አይለኝም፣ የሆነ የመጎተት ባህሪ ያሉ ልክ እንደ አረብ ሀገሩ አይደለም እና አቮካዶ ይሻላል። አቮካዶን እንደዚህ አድርጋችሁ ካቀላቀላችሁት በኋላ በቃ ቅቤ ይበልት ጣዕሙ ምን ልበላችሁ ስትቀቡት እንደዚህ አድርጋችሁ ከሳንዱቹ ከእንትኑ ላይ ከዳቦ ላይ በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። ዳቦም ቤታችሁ መስራት ከፈለጋችሁም እንግዲህ አሰራሩን አሳያችኋለሁኝ። ቤታችሁ በጣም አሪፍ ዳቦ እንደሚሸጡ አይነት መስራት ትችላላችሁ፣ ከዛም በላይ መስራት ትችላላችሁ። እንግዲህ የተመቸኝን አንዳንድ ነገር ለእናንተ ይሆናችኋል ያልኩትን ይዤላችሁ እመጣለሁኝ እንሻአላ። እናንተም ላይክ ሸር ማድረጋችሁን እንዳትረሱ። እዚ ጋር በደንብ አድርጌ እቀባዋለሁኝ ዳቦውን። አቡካዶ በጣም ነው የሚጣፍጠው በነገራችን ላይ ብቻውን እራሱ ብትበሉት። ከዛ ድንቹን እዚህ ጋር ጨምራለሁኝ። እንደዚህ ጣብሼ የሰራሁትን ድንች ማለት ነው። ይሄም እዚህ ጋር ጨምሩበታላችሁ። በጣም ሌላ እንቁላል ምናምን መጠቀም ትችላላችሁ። ግን ያው ያለኝን ነው እኔ የምጠቀመው። እናም የኛ ምርጫ ደግሞ የቤተሰብ ምርጫ ይሄንን ይመስላል ማለት ነው። እንደዚህ አድርጋችሁ ከዛ ያው ለልጆቹ አንድ ሙሉን ብሉ ማለት በጣም ስለሚያስቸግር እቆራርጠዋለሁ። በነገራችን ላይ እዚህ ጋር አሁን ለሁለት ነው የቆረጥኩት፣ ሳንዱችን ግን ለሶስት ለአራት ድረስ እቆራርጠዋለሁ ስለማይመቻቸው ሲበሉ እና ይሄንን ይመስላላችኋል ውዶቼ በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ኢትዮጵያ ስትገቡ ስትሞክሩት በጣም ተወዱታላችሁ። እንግዲህ ሁሌ እየሰራችሁ ነው የምትበሉት እላቸዋለሁ። በጣም ነው የሚጣፍጠው። እንግዲህ ድጃጅ ስጋ ምናምን ባይገኝም ዶሮ ባይገኝም፣ እንደዚህ ለየት ያለ ምግብ በጣም አሪፍ ሳንድዊች ሰርታችሁ መብላት ትችላላችሁ። እኔ በዛ አድርጌ ያው ሰርቻለሁኝ ለቤተሰብ ምናምን እንዲሆን ይህንን የመሰለ አዘጋጅ ቻለሁኝ ማለት ነው። ተወዶታላችሁ ብዬ ተስፋ አደርጋለሁኝ። የእኛ ቤት እርጥብ አሰራር ይህንን ይመስላል። ላይክ አድርጉ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ